የመሳሰሉት የአውሮፓ መንግስታት አብዛኛውን የአፍሪካን ሀገራት በመግዛት ተጠምደው ነበር። ጣሊያንም ሱማሌን በከፊል በመቆጣጠር የጥፋት እጆቿን ወደ ኢትዮጵያ ለመሰንዘር ትሰናዳ ጀመር።

እንዴት አመሻችሁ። አድዋ የተሰኘው ቃል ምን ያስታውሳል ካላችሁ መልሱ ብዙ ነው። አድዋ በአባቶቼ ትውልድ እንደ ስም ይጠቀሙበት እንደነበር አውቃለሁ። ኢትዮጵያ በሄድኩ ጊዜ ነበር ስለ አድዋ ምንነት የተረዳሁት። በአድዋ ጦርነት እኛ ጣሊያኖች ያጋጠመንን ሽንፈት የታሪክ መዝገብ እየረሳው የመጣው ነገር ነው። ከ35 40 ዓመታት በኋላ ራሱ በሙሶሊኒ መሪነት ስለተካሄደው የኢታሊ ኢትዮጵያን ጦርነት ራሱ በታሪክ የትምህርት ስርዓታችን ውስጥ አልተካተተም። ብዙ ኢትዮጵያውያን የአድዋ ሽንፈት የሙሶሊኒ ሽንፈት ይመስላቸዋል። ግን እሱ የአድዋ ጦርነት ጊዜ ገና የሶስት ዓመት ታዳጊ ነበር። ከዛም በኢታሊ ኢትዮጵያን ጦርነት ላይ ነበር ተሳትፎ ነው ያደረገው። በእኛ አገር ስለ አድዋ ሲነሳ የአድዋ ሽንፈት ብቻ ነው የሚባለው። ኢትዮጵያ በመጣውበት አጋጣሚ ነበረ እንደ ድል እንደሚከበር ያወቅኩት። እናም የአድዋ ድል ኢትዮጵያን ብቸኛዋ ከምዕራቡ ዓለም የመጣ ወራሪን ያሸነፈች ታላቅ አገር ሆና በታሪክ እንድትቀር ያረጋታል።

ስምምነቱ ግን ብዙም አልቆየም። አንቀጽ 17ም የመፍረሱ መንስኤ ሆነ። የጣሊያኑም ጽሁፍ ኢትዮጵያ ከውጭ መንግስታት ጋር ግንኙነት ማድረግ ስትፈልግ በጣሊያን መንግስት አማካኝነት ብቻ መሆን አለበት ሲል፣ ትክክለኛው ትርጉም የተባለው የአማርኛ ውል ደግሞ ኢትዮጵያ የውጭ ዲፕሎማሲ ስትፈጽም የጣሊያንን መንግስት አጋዥነት መጠቀም ትችላለች የሚል የትርጉም ልዩነት ነበረ። ኮሎናይዜሽን በአፍሪካ ላይና በሰው ዘር ላይ ተፈጸመ ትልቅ ጥፋት ነው። ምክንያቱም ያስከተለው ነገር አሁንም የዓለም ችግር የሆነውን ስደት ነው። አንዳንድ በጎ ጎኖች አሉት ብዬ አምናለሁ። ኮሎናይዜሽን አስከፊ ጎኖቹ ቢበዙም፣ ግን በአንዳንድ መልኩ እኛ በቀኝ ግዛት ስር የነበረን ሀገራትን ጠቅሟል ብዬ አስባለሁ። ለምሳሌ እኔ ስለ ትውልድ ሀገሬ ሞሮኮ ሳስብ ከምዕራብ ዓለም ጋር ያለ ልዩነት ብዙም ጎልቶ አይታየኝም ባህልና እምነታችን የተለያየ ቢሆንም የትምህርት ስርዓቱን ስንመለከት ፈረንሳዮች እና እስፓኒሾች ባደረጉት አስተዋጽኦ የተሻለ ነገር አግኝታል ስለዚህ ኮሎናይዜሽን መቶ በመቶ ኔጌቲቭ አስተዋጽኦ ነበረው ማለት አልፈልግም ባይሆን ሁለት ሶስት ፐርሰንት የሚያክል ፖዘቲቭ ስራን ሰርተዋል

ፋካኪ ዘራፍ ዘራ ፋካኪ ዘራፍ አጋም ቢለብሱ ተመልሶ አጋም አርፈ ተቀመጠ። አንተ ልጋ አጋም እናቴ መቤት አባቴ ጌታን በጠላቴ ፊት አላመነታን። አሁንም ዘራፍ፣ ቅድምም ዘራፍ። ማን ይደፍራታል የኢትዮጵያን በራፍ? ዘራ ፋካኪ ዘራፍ ሀገሬ ሀገሬ ሀገሬ ላለው ኢትዮጵያን ለጠላት እንዴት ሰጣለውን ያዛንታ እንደ እውነቱ ከሆነ በትክክል እንግሊዝ፣ ፈረንሳይ፣ ሆላንድ፣ ቤልጅም እና ሌሎች የአውሮፓ እያላን በሆኑት የእውነተኛ ቀኝ ገዢዎች ብዙ የሚመች ግዛት አይደለም። ኢትዮጵያ በቀላሉ ለእርሻ መጠቀሚያ የምትሆን ምድር ነበረች ክሪስፒም ያልመ የነበረው እቺ ምድር የጣሊያን ጎተራ ለማድረግ ነበር። እንደ እውነቱ ከሆነ ተራራማ የመልካ ምድር አቀማመጥ ያላትን ሀገር በቀኝ ግዛት ለመያዝ መሞከር እንኳ አመቺ እንዳልነበረ የታወቀ ነው። ተወራ ካላወቀችም ምክንያቶች አሉ። ከነዚህም አንዱ የመልካ ምድራዊ አቀማመጧ ነው። ስለ ቀኝ ግዛት ሲወራ ለጣሊያን በእውነት አሳዛኝ የሚባል ታሪክ ነው። ብዙ ጣሊያኖችም በጀለታ የሚያልፉት ታሪክ ነው። በበኩሌ የዴልቦጋን መጽሐፍ አንብቤ ያለው ብዙ ጥናቶችም ተደርገዋል። እንደሚታወቀውም አብዛኛው የአፍሪካን ሀገራት ለቀኝ ግዛት የተዳረጉት በተፈጥሮ ሀብት የበለጸጉ በመሆናቸው ነበር። የጣሊያን ጠቅላይ ሚኒስተር ፍራንቸስኮ ክሪስፒ ድል ለማድረግ ጀነራል ኦሬስቴ ባራቴሪን ሾመ አጼ ጉልበት የሌለ ለልጅ ለሚስት ስትል በሐዘን እርደ ወስልታ የቀረ ግን ኋላ ትጣላኛለህ አልተውህም ማርያምን በዚያ ማላጅ የለኝም። ዘመቻዬ በጥቅምት ነውና የሸዋ ሰው እስከ ጥቅምት ወረ ኢሉ ከተል አግኝ ሲሉ የኢትዮጵያን ሕዝብ ተማጸኑ። በምላሹም የሀገሬው ሰው በነቂስ ዘመተ። አፄ ምኒልክ የካቲት 23 ቀን 1888 ጎ ሲቀድ ውጊያ ለመክፈት ወሰኑ። የኢትዮጵያም ጦር በጀግኖቹ በራስ መኮንን በራስ ሚካኤል በራስ አሉላ በራስ መንገሻና በፊታውራሪ ገበየው የተመራ የጠላትን ጦር በአምስት ሰዓታት ውስጥ ድባቅ በመምታት አውሮፓውያን ልዩ ፍጡር እንዳልሆኑ ለዓለም አስመሰከሩ። ዘራፍ አካኪ ዘራፍ! ወይንም ቢያውቁ ወይንም ቢነቁ እንደ እሳት እራት እየገቡ አለቁ። አረ በል አንተ! ዘራፍ አካኪ እንበለውና ጉልበት ጉልበቱንም እንሰጠዋለን የየግምቱን። አረ በል አንተ የአድዋ ጦርነት ለጣሊያኖች መሪር ሐዘንን ያጎናጸፈ ነበር። በጣሊያን በኩል የጄኔራሎች እና የወታደሮች ብቁ አለመሆን እና ችልተኝነት እንደነበረ ግልጽ ነው። በዚህ ውጊያ የጣሊያን ሰራዊት በሚያሳፍር ሁኔታ ከፊት አስካሪ የተባሉትን ከኤርትራ የመጡ የእግረኛ ወታደሮችን ከማገደ በኋላ ነበር ከኋላ በመሆን ውጊያውን ያደረገው። እኔ እንደማስበው ሌላኛው የጣሊያን ትልቁ ጥፋት የኢትዮጵያን ሰራዊት መናውቅ ይመስለኛል። ከውጊያዎችም መሀል በአምባላጌ ላይ የደረሰበትን እጅግ በጣም አስከፊ ሽንፈት ለማስታወስና እዛ የነበረውን ሁኔታ ለመግለጽ አምባራዳም የተሰኘውን ቃል ተሰይሞ አሁን ድረስ እሱን ቃል ግራ መጋባትና

በትክክል ቅድም እንደጠቀስኩት ነው። ሙሶሊኒ ከልጅነቱ ለኢትዮጵያ ፍፁም ጥላቻና በቀል ይዞ ነበር በልቡ ያደገው። አብዛኛው ጣሊያናዊም የሱን ስሜት ይጋራ ነበር ብዬ አስባለሁ። እናም የልጅነት ምኞቱን እውን ያረገው በ1936ቱ የኢታሊያ ኢትዮጵያውያን ጦርነት ነው። ይህ ጦርነትም እጅግ ብዙ ንጹሐን የተገደሉበት ነበር ሙሶሊኒ የኬሚካል መሳሪያ እንደተጠቀመ እናውቃለን እሱም ተግባሩ ነበር ይህን ያህል እልቂት ያስከተለው የጣሊያን ወታደሮች በዚህ በኢታሊያ ኢትዮጵያን ጦርነት ላይ በጦር ግንባር ተገኝተው አልተዋጉም ነበር ኢትዮጵያውያንም እያሉ ለውጊያው ተዘጋጅተው ይጠብቁ ነበር የጣሊያን ሰራዊት ግን በተዋጊ አውሮፕላን ላይ እና በዘመን አመጣሽ ቴክኖሎጂ በመታገዝ ነበር ጦርነቱን ያካሄደው። ንጹሐን ዜጎች ላይም ጥቃት ሲፈጽም የነበረው ህጻናት ውሃ ለመጠጣት ወንዝ በሚወርዱበት ጊዜ ነበር በተመረዘ ውሃ ሲሞቱ የነበረው። ይህንንም ጦርነት ነው ጣሊያኖች የማያውቁት የታሪክ ተመራማሪዎችን መርሳት የሚፈልጉት

እኔ ግን እንደማስበው ሁልጊዜ እራሳቸውን ከእነዚህ የውሸት ሀሳቦች ጋር የሚያያያዙ ሰዎች አሉ። ምክንያቱም በእውነቱ እነዚህን የብሄርተኝነት አመለካከት ያላቸውን ሰዎች በቃላት ጠንካሮች ቢሆኑም ተግባር ላይ ግን የሉበትም ማለት ይቻላል። የሀገር ፍቅር በወሬ ብቻ ሊገለጽ አይችልም። እንደኔ ለዚህ የሙሶሎኒን ሀሳብ አራጋቢ ለሆኑ ሰዎች ያልነበረውንም ድል የሚያስቡ ሰዎች እርግጠኛ ነኝ በእውነተኛ ጦርነት ፊት ቢገኙ ቀድሞ የሚሸሹት እነዚሁ እንደሆኑ አልጠራጠርም። ኢትዮጵያውያን ወጣቶችን ሳስብ ብዙዎቹ ራሳቸውን ካለፈ ታሪክ ጋር ሲያያይዞ ያለው የአድዋ ጦርነት ታሪክ በኢትዮጵያውያን ወጣቶች ሀገራቸውን ለመመከት ለማሳደግ፣ ለማበልጸግ የሚያስችል ኃይል ያለውና ተጽዕኖ መፍጠር የሚችል ነው። እንደ እኔ እራስን እና ማንነትን ከታሪክ ጋር ማያያዝ ብልህነት ነው፣ ነገር ግን በቂ አይደለም። ድል ለኢትዮጵያ። ዋናው ነገር ወጣቶችን ሀገራቸውን እንዲወዱ፣ እንዲማሩ ከምንም በላይ ደግሞ በደመነፍስ እንዳይንቀሳቀሱ ማስተማር ነው። ምክንያቱም ዛሬ ኢትዮጵያ ከምንጊዜውም በላይ መከፋፈል ውስጥ ገብታለች። ወጣቶች እንደ ሕዝብ አንድ ለመሆን በመተባበር ለስራ፣ ለእድገት መነሳት አለባቸው ብዬ አስባለሁ። የኢትዮጵያ ሕዝብ በእውነት ትልቅ ልብ ያለው እውነተኛ ደግ ሕዝብ እንደሆነ አውቃለሁ። ይህም ሕዝብ በአንድነት፣ በፍቅር፣ በመተሳሰብ የሰላም ግንብ በመገንባት አሁን ላይ የተጋረጠበትን የመለያየት የጥላቻ ጦርነት ማሸነፍ እንዳለበት አምናለሁ።